ህልም ዓለም ውስጥ እንቁላልን ማየት መልካም ነገርን ያመላክታል። ነገር ግን እንቁላሉ ሲሰበር ካዩ ይህ መልካም ነገርን አያመላክትም። እንቁላልን በህልም ማየት እጅግ አስደናቂና ውስብስብ የህልም ፍቾች አሉት። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ የቻናሌ የቤተሰቦች እንደምን አላችሁ? በያላችሁበት ያለ ሰላምና ዝነት በእናንተ ላዩ። በዛሬ ፕሮግራም ያስኩላችሁ ስለ እንቁላል ህልም ፍች ይሆናል። እንቁላልን በህልም ማየት ምንን ያመለክታል? እስኪ ወደ ፕሮግራማችን ከመግባታችን በፊት ሙሐመድ እብኑ ስሪን ረሂመሁላህ የፈቱለትን አንድ አስደናቂ የህልም ክስተት ልንገራችሁ። በሳቸው ጊዜ በህልም ፍቻቸው የታወቁና የተደነቁ ሊቃውንት ነበሩ ሙሐመድ ኢብኑ ስሪን ረሂመሁላህ። እናም ሰዎች ሕልማቸውን ለማስፈታት ከየአቅጣጫው ወደ ሳቸው ይጎርፉ ነበር። እናም አንድ ሰው ወደ እሳቸው ይመጣል። ሰውየውም የመጣው ህልሙን ለማስፈታት ሳይሆን የእሳቸውን ዕውቀትና ሊቅነት ለመፈታተን ነበር። የት ያውቃሉ በማለት ወደ እሳቸው ቀረበ። ሰውየው ግን እጅግ አሳፋሪና ስነዋሪ ስራ የሚሰራ ሰው ነበረ። እናም ሰውየው ወደ ሊቁ ኢብኑ ሲሪን رحمه الله ቀርቦ እንዲህ አላቸው። ዛሬ ማታ በህልሜ እንቁላሎችን አየሁም እንቁላሎቹንም ሰበርኳቸው አላቸው። ነገር ግን እንቁላሉን ስሰብረው ነጩ ነገር የለም አስኳሉ ብቻ ነው የሚወጣው አላቸው። ሕልሙን የሚያስፈታው ሰውዬ ይህን ከተናገረ በኋላ በዙሪያው ያሉ ሰዎች በጉጉት የሕልሙ ፍች ምን ይሆን እያሉ በጉጉት ያዩ ነበር። ኢማም ኢብኑ ሲሪን ረሂመሁላሁ ሰውየውን ትክ ብለው ካዩት በኋላ እንዲህ አሉት፣ አንተ ሰው አላህን ፍራህ! አንተ ለሊት ተደብቀህ የሙታኖችን ቀብር እየቆፈርክ የሙታኖችን ከፈን የምሰርቅ ሌባ ነህ አሉት። ሰውየውም ይህን ሲሰማ ክው ብሎ ቀረ የሚሰራው ሥራ በህልም ፍች ብቻ ሊቁ ኢብኑ ሲሪን አወቁበት ስራውን። ሰውየውም በመደናገጥ እንዲህ አለ፣ ሊቁ ሆይ ይህን ነገር እንዴት ሊያውቁ ቻሉ አላቸው? እሳቸውም እንዲህ በማለት አስረዱት። እንቁላሎቹን መስበርህ የሰዎችን ቀብር መቆፈርህን ያሳያል አሉት። ነጩ ነገር ደግሞ የሰዎችን ከፈን ያመላክታል። አስኳሉ ደግሞ የሰዎችን አካል ነው የሚያመላክተው አሉት። አንተ በህልምህ እንቁላሎችን ሰበርካቸው፣ ስሰብራቸው ነጩ ነገር የለም አስኳሉ ብቻ ነው የሚታይህ። ያንተ ስራ ደሞ በጨለማ ተደብቀህ የሰዎችን ቀብር ትቆፍራለህ። እናም ቆፍረህ መከፈኛ ጨርቃቸውን ትሰርቀዋለህ። የሰዎችን አካል ደግሞ ባዷቸውን ታስቀራቸዋለህ። እንቁላል ጥንስ ያለው ነገርን ይሸፍናል። መቃብር ደሞ የሰዎችን አካል ይሸፍናል። እና ደግሞ አንተ በእንቁላሉ ላይ ያጣኸው ነጩ ነገር የእንቁላሉን አስኳል ይሸፍነዋል አሉት። እንዲሁም አንተ የምትወስደው የሰዎች ከፈን ደግሞ የሰዎችን አካል ይሸፍነዋል። አንተ እንቁላሉን ስሰብረው ነጩን ነገር ያጣኸው ከመቃብሩ ላይ የሰዎችን ከፈን ስለምትወስድ ነው በማለት ህልሙን በሚገባ ለሰውየው አስረዱት። ሰውየው ይህን ሲሰማ እንስቅስቅ ብሎ አለቀሰ። በሰራው ስራ እጅጉን አዘነ። በኢብኑ ሲሪን ረሂመሁላህ እጅ ሰውየው ተውበትን ተቀበለ። የህልም ፍች ጥበብ ከጌታችን አላህ ሱብሃነሁ ወተዓላ የሚሰጥ ትልቅ እውቀት ነው። እሳቸውም ከአላህ ያገኙትን እውቀት ተጠቅመው ለሰውየው ህልሙን እንዲህ በማለት ፈቱለት። በህልም አለም ውስጥ እንቁላልን ማየት መልካም ነገርን ያመላክታል። ነገር ግን እንቁላሉ ሲሰበር ካዩ ይህ መልካም ነገርን አያመላክትም። እንቁላልን በህልም ማየት እጅግ አስደናቂና ውስብስብ የህልም ፍቾች አሉት። በቀጣይ በክፍል ሁለት የእንቁላልን የህልም ፍች አንድ በአንድ እናያለን። ወሰላሙ አሌይኩም ወረህመቱላ ወበረካቱ